በሰሚት 72 ዲኮር ሪል እስቴት ያስገነባቸውን ያለቁ አፓርትመንቶች እንዲሁም ገብተው ለመኖር ዝግጁ የሆኑ የተናጠል ካርት ያላቸውን ቤቶች ነው ይዘንላቸው የመጣ ነው። በሙሉ ግንባታ ኪችን ካቢኔት ቁምሳጥን ገጥመን ደንበኞች የቤት እቃቸውን ብቻ ይዘው የሚገቡበት ቤቶች ናቸው። አሁን ላይ ነፋስ ሺህ ብር ነው በካሬ እየሸጥን ያለነው። ነገር ግን ይህም ማስታወቂያ አይተው ለሚመጡ አምስት ደንበኞች ብቻ ማለትም አምስት ቤቶች በካሬ መቶ ሺህ ብር የምናደርግላችሁ ይሆናል። ሰላም እንዴት ናችሁ? ዛሬ ግንባታቸው መቶ ፐርሰንት ያለቁና የተናጠል ካርታ ያላቸውን ቤቶች በአምሳ ፐርሰንት ክፍያ ብቻ ቤታችሁ ገብታችሁ የምትኖሩበት እና ቀሪውን አምሳ ፐርሰንት ደግሞ በአንድ አመት ያለምንም ወለድ የምትከፍሉትን ዘመናዊ አፓርትመንቶችን ይዘላቸው የመጣ ነው። ቤቶችን እየገባን እንመልከት። ሰላም እንዴት ናችሁ? ስርጉት ጌታ እባላለሁ። የሃርመኒ ሪል እስቴት ሴልስ ማናጀር ነኝ። ሃርመኒ ከዚህ በፊት በደንበኞች እጅግ ተወዳጅ የሆኑ በቦሌ በገርጂ እንዲሁም በቡልጋሪያ ያለቁ አፓርትመንቶችን ይዞላችሁ መጥቶ ነበረ። ዛሬ ደግሞ በሰሚ ሰባ ሁለት ዲኮ ሪል እስቴት ያስገነባቸውን ያለቁ አፓርትመንቶች እንዲሁም ገብተው ለመኖር ዝግጁ የሆኑ የተናጠል ካርታ ያላቸውን ቤቶች ነው ይዘላቸው የመጣ ነው። በውቢቷና ሰላማዊ የመኖሪያ መንደር በሆነችው በሰሜን ሰባ ሁለት ነው ይህን ቤቶች ያቀረብንላቸው። ይህ ህንፃ 1200 ካሬ ላይ ያረፈ ጂፕላስ 13 ዩን ቢልዲንግ ሲሆን ሁለት ወለል ፓርኪንጎች አሉት። ለእያንዳንዱ ቤት አሳይንድ የሆነ የራሱ የሆነ የመኪና ማቆም ያለው ውላችሁም ላይ የሚካተት ይሆናል። ባክአፕ ጀነሬተር አለው። የከርሰ ምድር ውሃ፣ ከ24 ሰዓት የጥበቃ አገልግሎት፣ የቆሻሻ ማስወገጃ ወይም ጋርቤጅ ሲስተም ያላቸው ናቸው። እንዲሁም አንድ ለመቶ ካሬ ላይ ያረፉ የተለያዩ ፕሮግራሞች የሚውል ቴራስ አለው፣ መጨረሻ ወለል ላይ ማለት ነው። እንዲሁም ሁለት በካርድ የሚሰሩ ሊፍቶች አሉት ማለት ነው። ይህ ህንፃ በአንድ ወለል ላይ አራት ቤቶችን የያዘ ነው። አንድ ባለ አንድ ምኝታ፣ ባለ ሁለት ምኝታ እና ሁለት ባለ ሶስት ምኝታ ቤቶችን ነው መቶ ሰባት ካሬ መቶ አርባ 170ና 177 ካሬዎች ናቸው። እንግዲህ ይህን ህንፃ ስንገነባ ከስትራክቸር እስከ ፊኒሽንግ ድረስ ጥንቅቅ ያሉ ስራዎችን ነው የሰራነው። እነዚህ ሌክዥሪ አፓርትመንቶች ደግሞ በአንድ ወለል ላይ አራት ቤቶች ይገኛሉ። 17 ካሬ ባለ አንድ ምኝታ፣ 140 ካሪ ባለ ሁለት ምኝታና ተጨማሪ የእንግዳ ክፍል ያለው መቶሰባ ካሬ ደግሞ ባለ ሶስት ምኝታ ቤቶች ናቸው። ውስጣቸውን እየገባን አሁን የምናየው መቶሰባ ካሬ ባለሶስት ምኝታ እንዲሁም ተጨማሪ የሰራተኛ ምኝታ ያለውን ቤት ነው። ልክ ወደ ሳሎን እንደገባን መጀመሪያ በጣም የሚያምር ሚኒባር አለው። ልክ እንደ ትንሽ ሊከርስቶር ማሳያ የተሰራ ነው። ከሱም ቀጥሎ ከግድግዳው ጋር የተሰራ ዘመናዊ ቲቪ ስታንድ እንዳለው አለው። ለኤሌክትሮኒክስ መጽሐፍ፣ ወይም ጌጣጌጦች ማስቀመጫ አንድ ላይ ያለው ከሚኒባሩ ጋር አንድ ላይ ለቤቱ ቆንጆ የሆነ የሚያምር እይታ ሰጥቶታል። ወደ ዋናው ሳሎናችን ስንገባ ሰፊና በቂ የተፈጥሮ ብርሃን ያለው ቆንጆ ሳሎን እናገኛለን። እንዲሁም ሰፊና የሚያምር እይታ ያለው በረንዳ አለው። ከቤተሰቦቻችሁ ጋር ሰብሰብ ብላችሁ ቆንጆ የከተማ ቪው እያያችሁ ቡና የምትጠጡበት የምትጫወቱበት ቦታ ነው። ከሳሎን ደግሞ ወደ መኝታ ቤቶች በኮሪደር ስንገባ ይህ ቤት በአጠቃላይ ሶስት ዋና ዋና መኝታ ቤቶች አሉት። ዋናው መኝታ ቤት ሰፊ ነው፣ የራሱ መታጠቢያ ቤት አለው እንዲሁም የጧት ፀሐይ የሚያገኝ ሰፊ በረንዳ አለው። የቀሩት ሁለት መኝታ ቤቶች ደግሞ የጋራ መታጠቢያ ቤት አላቸው። እነዚህ ያያቸኋቸው ቤቶች ደረጃቸውን በጠበቁ ከውጭ ኢምፖርት ባድረግ ናቸው የፊኒሽንግ ማቴሪያሎች ነው የተሰሩት። እናንተን ከሌሎች ምን ይለያቸዋል ለምትሉን ደግሞ የኛ አፓርትመንቶች ከስትራክቸር እስከ ፊኒሽንግ እንዳያቸኋቸው ጥራታቸውን የጠበቁ ቤቶችን ነው የሰራ ነው ለው ሪልስቴቶች ገበያ ደግሞ ብዙ ሪልስቴቶች እቅድ ነው የሚሸጡት። እኛ ግን በራሳችን አቅም ገንብተን የጨረስነውን ቤት ነው በ50 ፐርሰንት ክፍያ ብቻ ቁልፍ እያስረከብን ያለ ነው። ቀሪውን 50 ፐርሰንት ደግሞ ያለምንም ወለድ ለአንድ ዓመት ደንበኞች እየኖሩ ወይም አከራይተውት በየወሩ የሚከፍሉት ነው የሚሆነው ማለት ነው። ዋጋቸውን በተመለከተ በሙሉ ግንባታ ኪችን ካቢኔት ቁምሳጥን ገጥመን ደንበኞች የቤት እቃቸውን ብቻ ይዘው የሚገቡበት ቤቶች ናቸው አሁን ላይ መቶ አስር ሺህ ብር ነው በካሬ እየሸጥን ያለነው። ነገር ግን ይህም ማስታወቂያ አይተው ለሚመጡ አምስት ደንበኞች ብቻ ማለትም አምስት ቤቶች በካሬ መቶ ሺ ብር የምናደርግላቸው ይሆናል ያ ማለት መቶ ሰባቱ ካሬ በ 10 ሚሊዮን 7 መቶ ሺ 140 ካሬ በ13 ሚሊዮን 900 ሺ 170 ካሬ በ17 ሚሊዮን ብር ማለት ነው አከፋፈላቸውን በተመለከተ ደግሞ ካሽ መክፈል ለማይችሉ ደንበኞች 50 ፐርሰንቱን ከፍለው ቀሪ 50 ፐርሰንቱን ቤታቸውን ተረክበው እየኖሩበት ለአንድ ዓመት ያለምንም ወለድ የምትከፍሉት ነው የሚሆነው። መቶ ፐርሰንቱን በአንዴ መክፈል የምትችሉ ደንበኞች ደግሞ ካርታችሁን ወዲያውን በስማችሁ ማዘው ትችላላችሁ ማለት ነው ለሽያጭ ካወጣናቸው ቤቶች ውስጥ ሀያ ቤቶች ስለቀሩ ፈጥናችሁ በመምጣት ከዛም በተጨማሪ ደግሞ ያሉትን ቅናሾች አምስት እድለኞች ብቻ በካሬ በመቶ ሺህ ብር የሚሸጥ ስለሆነ ታች በምናስቀምጥላችሁ ስልክ እየደወላችሁ መታችሁ ሳይት እንድትጎበኙላለሁ።